ውድ ተመልካቾቻችን እንኳን ለ2017 የትንሳኤ በዓል በሰላም አደረሳችሁ። ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን 2017 የትንሳኤ በዓልን ምክንያት በማድረግ ሀይሌ ጋርመንት በሚገኘው ገበያ ተገኝተናል። ዞር ዞር እያለንና እየቃኘን በዓልን በተመለከተ የዶሮ ዋጋ ምን ይመስላል የሚለውንና ጠቅለል ያሉ መረጃዎችን ወደ እናንተ እናደርሳለን። አብራችን ቆዩ። ሰላም እንዴት ነው? እግዚአብሔር ይመስገን ሰላም ነ እንኳን አደረሱት። እንኳን አብሮ አደረሰን። በዓልም በተመለከተ ቅኝት እያደረግን ነበረ፣ ዞር ዞር እያለ አሁን ያለው ዋጋ ምን ይመስላል? ዋጋው በእርግጥ በትንሹ በመጠኑ ጨምሯል፣ ግን በብዛት የገባ ሁኔታ አለ። ዞሮ ዞሮ ያው ገዝተናል እስካሁን ድረስ ባለው ሁኔታ ችግር የለም። አምና ስንት ነበር የገዙት? ትልቁን አምና ሺህ ሶስት መቶ ነበር። ዘንድሮ ሺህ አራት መቶ ነው የገባሁት የገዛሁት። ትንሹስ? ትንሹ በዚህ ሴቶች ስድስት መቶ ብር ነው። አሁን እዚህ ሺህ ሁለት መቶ ብር ነው ትልቁ ወንድ። አሁን የገዙት ዶሮ የያዙት ዶሮ ስንት ነው የገዙት? ሺህ አራት መቶ ብር ነው የገዛሁት። እንደ ምክንያት የሚያነሱት ነገር አለ ነጋዴዎቹ? አዎ፣ ነጋዴዎች በእርግጥ በብዛት አስገብተዋል፣ ግን የዋጋው ሁኔታ በጣም ከበድ የሚል ነገር ነው እና ተጨምሯል ሁሉ ነገር። ለምን ጨመረ ነው የሚሉት፣ ምክንያቱ ምክንያቱ የትራንስፖርት እና የበዓሉ ሁኔታ፣ ግዴታ መጨመር አለብን በሚል መልክ ነው የጨመሩት። በዓልን በተመለከተ በመጨረሻ ማስተላለፍ የምትፈልጉት መልእክት አለ? በዓሉን በተመለከተ ማስተላለፈው በእርግጥ እንኳን አደረሳችሁ መላው የኢትዮጵያ ሕዝብ እንኳን ደስ አላችሁ ለዚህ ስለደረሱት ጤና ይስጣችሁ ነው ምለው። ስለሰጡም ማብራሪያ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። መልካም በዓል። ሰላም፣ እግዚአብሔር ይመስገን፣ እንኳን አደረሱት። ገበያውን በተመለከተ ምን ይመስላል? ከአምናው አሁን ዘንድሮ ገበያው የአምናውማ አምና ሰባት መቶ ስምንት መቶ ነበር። አሁን ሁለት ሺህ ብር ነው። ገበያው ሄዷል፣ እንደ ጊዜው አይጥፋ ነው። ስንት ገዙት? ይሄ ሁለት ሺህ ብር። አምና ስንት ነበረ? ከፍተኛው ከፍተኛው ስምንት ዘጠኝ ሺህ ሁለት፣ እንደዚህ ነበር። አነስተኛው ስንት ነበር? አምና ሰባት ስድስት ነበር። አሁንስ ያለው ዋጋ ምን ይመስላል? አነስተኛው እና ከፍተኛው? ዝቅተኛ ሺህ ሰባት ሺህ ስምንት መካከለኛ ሁለት ሺህ ብር እስከ ሁለት ሺህ ደግሞ ከፍ ያለው ትልቅ ነው። አሁን የዶሮ ትልቅ ነው ሁለት ሺህ እንደ ምክንያት የሚያነሱት ነገር አለ። ካምና የጨመረበት ምክንያት ያው እንደ ጊዜው ያው ነዳጁ ምንም ሁሉም ያለው ነገር ስለጨመረ እንቅስቃሴውም የለም። በእንቅስቃሴው ጉዳይም ይጨምራል ሁሉ አሁን ሰው ተዟዙሮ እንትን ማለት አይችልም። በአሁኑ ሰዓት ተዟዙሮ ተንቀሳቅሶ ሊገባ አይችልም። የሰላሙ ጉዳይ ነው አሁን ትልቁ ነገር። እና ይህም ማየትፋተ መስጊድ ነው ማለት ነው በመጨረሻ በዓልን በተመለከተ የሚያስተላልፉት መልእክት ካለ በዓልን በተመለከተ እንግዲህ እንኳን ለ2017 ለፋሲካ በዓል ለኢትዮጵያ እንኳን በሰላም አደረሳችሁ እላለሁ አደረሰን እናንተ ነው እንዴት ነ ሰላም ነው፣ እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። ጋርመንት አካባቢ ተገኝተን ያለውን የበዓል ድባብ ምን ይመስላል የሚለውን እየቀኘን ነበረ። በዓሉ ምን ይመስላል? የበዓል ገበያ? በዓሉ በጣም አሪፍ ነው። የበዓል ገበያም በጣም አሪፍ ነው። ይኸው ዶሮች እየሸን ነው። ዶሮች ያው እየተሸጡ ነው። አሪፍ ገባ ነው። ከአምናው ምን ይመስላል? የአሁኑ ገበያ ከአምናው እንግዲህ የብሩ እንትን ያለው የብሩ ዲፍረንስ ብቻ ነው ያለው እንጂ ሌላ ምንም የለም። ዶሮቹም እንደዛ ሆኖ ትንሽ የብሩ ነው ጨመር ያለ ዶሮች ከገጠር ስንገዛ እዚህም ያው ሆኖ የሶስት መቶ የአራት መቶ ብር ልዩነት ነው ከአምናው። ከአምናው ጭማሪ አድርጓል ብለህኛል ና እንደው እንደ ምክንያት የምታነሳው ነገር አለ? ምክንያት ያው እዛ ገበሬ ጓ ስንገዛ ገበሬው በጣም ውድ ነው የሚሸጥልን በዛ ምክንያት አንስተን ነው እዚህ ሁለት መቶ ሶስት መቶ ብር ጭማሪ ያረኝ ነው። አምና ሺ ሰባት የተሸጠው ዘንድሮ ሁለት ሺ እስከ ሁለት ሺ አንድ መቶ ብር ይሽጠናል። ከትልቅ እስከ ትንሽ ዋጋው ይለያያል። እና እያሳየኸኝ ብናይ፣ አሁን ለምሳሌ ይሄ ዶሮ ሁለት ሺ አንድ መቶ ብር ነው። ይሄ ዶሮ እስከ ሁለት ሺ ብር ይሸጣል፣ ሲከራከሩ ማለት ነው። ከዚህ አነስ ያለ ደግሞ ይሄ አበሻ ትንሽ ይባላል፣ ከአበሾቹ ትንሽ ይባላል። አንድ ሺ አምስት መቶ ብር ነው። ይሄ ከፍተኛው ስንት ነው? ከፍተኛው ሁለት ሺ አንድ መቶ ብር ነው። ዝቅተኛውስ እስከ 1400 ጀምሮ ማላቾ እስከ 2100። ከዚህ በፊት ስንት ነበረ ሲሸጥ የነበረው? ከዚህ በፊት ከፍተኛ 1800 ነበር፣ አምና ይሸጥ ነው። ዘንድሮ እስከ 2100 ሄዷል ማለት ነው። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ በዓልም፣ በተመለከተ? አዎ፣ እኔ የማስተላልፈው እንግዲህ ዶሮቹ ጋርመንት አካባቢ አሪፍ አሪፍ ዶሮች ይገዛሉ። ተመልካች መታችሁ እዚህ እንድትወስዱ አሪፍ አሪፍ ዶሮ ይገባል። መልካም በዓል ላችኋለሁ። እሺ መልካም በዓል። ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንኳን አደረሱት። የበዓሉን ድባብ ቅኝት እያደረግን ነበረ እና ከአምናው አሁን ምን ይመስላል ገበያው? ትንሽ ጭማሬ ያለው ዶሮ ከባለፈው ግን ጥሩ ነው። ለምን ጨመረ? እንደ ምክንያት የሚያነሱት ነገር አለ? እኔ እንግዲህ ያው አመጣጣቸው ሊሆን ይችላል። ያለፈው አመት ስንት ነበረ? ትልቁ ያለፈው አመት አንድ ሺ ሁለት መቶ አሁንስ? አሁን አነስ ያሉት ናቸው አንድ ሺ አራት መቶ ምናምን የሚሸት ስንት ነው? አሁን የያዙት ዶሮ አንዱ ትልቁን የገዙት? መካከለኛው መካከለኛው መካከለኛውን? አንድ ሺ አምስት መቶ በዓልን በተመለከተ በመጨረሻ ማለት የሚፈልጉት ማስተላለፍ የሚፈልጉት መልእክት ካለ በዓሉ እንግዲህ ለመላ ኢትዮጵያ ሕዝብ መልካም በዓል ይሁን ሀገራችን ሀገራችንን ሰላም ያደርጉ መልካም በዓል። ሰላም እንዴት ነ ደህና ነኝ እግዚአብሔር ይመስገን። እንኳን አደረሰ እንኳን አብረን አደረሰን። በዓሉን በተመለከተ ቅኝት እያደረግን ነበረ፣ ገበያ ዞር ዞር እያለን ከአምናው ምን ይመስላል አሁን ገበያው ገበያው በጣም አሪፍ ነው ያው ዶሮቹ ዋጋው 8ንት 1 9 1900 2000 ብር ድረስ ይወስዳሉ። ደስ ይላል፣ አሪፍ ነው። አምና ስንት ነበረ? አመና 2ቶ ነበር። አምና 1200 ስበዛ ሲበዛ ቶ ነበረ። አሁን ግን 2000 ድረስ ይወሰደ ነው ያለን። አምና ትልቁ ስንት ነበር? አምና ትልቁ 1500 ነው። አሁን ግን 2000 ብር ነው ነው። አሁንስ ትልቁ ስንት ነው? አሁን 2000 ብር ትንሹ አምና ስንት ነበረ? ትንሹ አሁን ስንት ነበረ? አምና ትንሹ 7 800 ብር ነበረ። አሁን ግን ትንሹ እዚህ አሁን በዚህ 1200 1300 ነው የሸጠ ያለው። ትንሹ እያሳየ ብትነግረን ዋጋውን ከትልቅ እስከ ትንሽ። አሁን 1500 1600 የወሰደ ያለው ይሄ ነው፣ ትልቁ ይሄ 1200 ብር እየሸጠ ነው ያለው። በዛ ዋጋ ነው የሸጠን። መካከለኛ የሚባለው ነው መካከለኛ የምትባለው ይሄ ነው። መካከለኛ የሚባለው ይሄ ነው። ይሄ ደግሞ ሺህ ሰባት መቶ ብር ነው። አነስተኛዋ የምትባለውስ አሳየኝ እስኪ? አነስተኛው እቺ ናት እና ይሄ ሰባት መቶ ስምንት መቶ የሸጠን ያለው ይህን የሚያክል ማለት ነው። እንደዚህ ነው ገበያው የዛረው። በዚህ ዋጋ ነው የሸጠን ያለው የዋለን ማለት ነው። በመጨረሻ በዓልን በተመለከተ ማስተላለፍ የምትፈልገው ነገር ካለ? ያው ቀጣዩ አመቱ በሰላም ሁላችን ይሄን በደስታ አሳልፈ ቀጣዩ በሰላም እግዚአብሔር ያድርስልኝ ለማለት እወዳለሁ። እንዴት ነህ? ሰላም ነሽ? እንኳን አደረሰ። በቀራ ሲኒንገይ የበዓልን ገበያ ድባብ እየቃኘን ነበረና ከአምናው ምን ይመስላል ያሁኑ ገበያ? ገበያን በሬዳ ወልኬስ ጅራ። ከአምናው ምን ይመስላል ያሁኑ ገበያ፣ ጨምሯል ወይስ ቀንሷል? ጨምሯል፣ ትንሽ ጨምሯል። አሪፍ ነው። እሺ፣ ከፍተኛው በፊት ስንት ነበረ? አሁን ስንት ነው? ደሩና ጉጉርዳን ሀንገ ኩማ ሀንገ

የገባው ያው በጣም ደስ የሚል ነው። እኔ ያው እንደ ጠበቅከው አይደለም። አሁን ሁሉም ነገር እንዳቂሙ አለ። አሁን እኔ እዚህ መጥቼ ያው ሁሉም ነገር ከትንሽ ጀምሮ ከ700 ጀምሮ ዶሮ ይገኛል እስከ 2000 ብር አለ። አሁን እኔ ይሄ አበሻ ነክ ስለሆነ በዛ ልክ የምፈልገውን አግኝቻለሁ ማለት ነው። ስንት ዶሮ ጠየቅክ እስካሁን? እኔ አሁን ዞሬ ጠይቅ ያለው ያው ትንሽ አይሱዙ ላይ ያሉ ቅናሽ ናቸው። ለእኔ ግን ስላልተመችኝ አባሾቹን ወደ ላይ ወጥቼ ብዙ ጠይቄ ነው ያገኘሁት። ወደ ላይ አካባቢ ያሉ እና አሪፍ ነው ብዬ ነው የማስበው። ከፍተኛው ስንት ነው ዋጋው? ሁለት ሺ ሁለት መቶ ድረስ አለ ከፍተኛው። ዝቅተኛው ዝቅተኛ ሰባት መቶ ድረስ አለ። አምናስ ከስንት ገዝተህ ታውቃለህ? አምናም ሺ አምስት ነበር የገዛው ያው ዘንድሮ ሺህ ስምንት አካባቢ ገዛው። የምን ዶሮ ነው ተፈላጊ የሚሆነው ሰው የሚመርጠው? ያው አበሻና ፈረንጅ ድቃለው ማለት ነው። ድቃለው ይፈለጋል በብዛት እነሱ ናቸው ማለት ነው። በምን ምክንያት ጨመረ ይላሉ? ከአምና ትንሽ ጨምሯል ዘንድሮ በምን ምክንያት ነው የጨመረው? ብለዋል ያው እንግዲህ እሱ የዛሬ ብር ዋጋ እና የአምና ብር ዋጋ እኩል አይሆንም። ሳይንሱም እንደዛ ስለማይሆን ብዙም የጨመረም ነገር ደግሞ የለም። ያው የመቶ ብር ልጅነት አካባቢ ነው። ስንት ነበር የገዛኸው ዶሮን አምና? እኔ ዘንድሮ ሺ 8 ነው። አምና ላይ ደግሞ የገዛሁት ሺ 5 ሺ 6 አካባቢ ነው። ብዙ ልዩነት የለውም። እሺ በመጨረሻ ማስተላለፍ የምትፈልገው ነገር ካለ በዓሉን በተመለከተ። እሺ እኔ ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም ለቤተሰቦችም እንኳን አደረሳችሁ ማለት እፈልጋለሁ፣ ከኔ ርቆ ያላሉት ማለት ነው። ስለሰጠህም ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። ሰላም እንዴት ነ? እግዚአብሔር ይመስገን። እንኳን አደረሰ፣ እንኳን አብሮ አደረሰን። ገበያውን በዓሉን በተመለከተ ቅኝት እያደረግን ነበረ። ከአምናው አሁን ምን ይመስላል ገበያው? በአንጻራዊ የተወሰነ ልዩነት ያለው ይመስለኛል። ብዙ ዞር ዞር አላልኩ። ከብት ገበያም ዶሮ ገበያም ዞር ያለው ምናልባት የዶሮ ቀጥታ እንደመጣውኝ የገዛውት ትንሽ ጭማሪ ያለው ይመስለኛል። እንደ ምክንያት የሚያነሱት ነገር አለ ከአምና የጨመረበት ምክንያት እንደ ምክንያት እኔ የምለው ነገር የለም። ምናልባት ቋሚ የገበያ ቦታዎቹን እያጣን ነው። ለምሳሌ ጀሞ አካባቢ ነበር ስንሄድ፣ እዛ ማግኘት አልቻለም። እንደገና ወደዚህ የቦታዎች መቀያየር ይመስለኛል እንጂ አቅርቦት እጥረት ኖሮ ያለ አይመስለኝም። ነገር እሺ፣ ቦታዎቹ ዞር ዞር ብለሽ ስታይ በፊት የነበሩት ለውጦች አሉ፣ የት ቦታ ላይ እንዳሉ ግን ብዙ መረጃዎች አለማግኘታችን ያ ይመስለኛል። አምና ትልቁን ስንት ነበር የገዛው? 2200 ገዝቻለሁ። አሁንስ አሁን በአንጻሩ ያነሳነስ ያሉ እንዳቅሜ ዳቅሜ ሺህ አምስት መቶ ሁለቱም ገዝቻለሁ ሺህ አምስት ሺህ አምስት ማለት ነው ስለዚህ በአንጻሩ የመጠን እንትን ከዋጋሽ ጋር እንዲሄድ መጠኑ ዝቅ አድርገሽ ትገዣለሽ ያ ከፍ ያለ ነው ሁለት ሺህ ሁለት መቶ የገዛውበት ሂደት አለ ግን አማራጮች ነበሩ ዛሬ አማራጮችን እንደ ልብ ያገኘው አልመሰለኝም እንደገኛ ስለሰጠህ ማብራሪያ እናመሰግናለን ይም አመሰግናለን ውድ ተመልካቾቻችን የ2017 የፋሲካ በዓልን ምክንያት በማድረግ ሀይሌ ጋርመንት በሚገኘው ገበያ ተገኝተን የዶሮን ዋጋ ወደ እናንተ ስናደርስ ነበረ። ዞር ዞር ብለን ዳሰሳ ባደረግ ነው መሰረት የትልቁ ዶሮ 2000 ሲሆን ትንሹ ዶሮ ሺ 500 መሆኑንና የእንቁላልን ዋጋ ለመጠየቅ ስንሞክር ፍቃደኛ ስላልሆኑ በራሳችን ዳሰሳ ባደረግ ነው መሰረት የሀበሻ እንቁላል ሀያ ሲሆን የፈረንጅ እንቁላል ደግሞ አስራ አምስት መሆኑን ተመልክተናል። የትንሳኤ በዓልን ምክንያት በማድረግ ለዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።